ይሄ እንግዲህ የምታዩት ኢትዮጵያ አይደለም፣ ወይም ደግሞ አማራ ክልል አይደለም፣ ወይ ትግራይ ክልል አይደለም፣ ወይ አፋር ክልል አይደለም፣ ወይ ደቡብ አይደለም፣ ወይ አዲስ አበባ አይደለም፣ የትም የትም የትም አይደለም። ይሄ የምታዩት በህገወጥ መንገድ ከኢትዮጵያ የመን የገባ ኢትዮጵያዊ ዜጋ ነው። ከ50 ሺህ በላይ የሚገመት ኢትዮጵያዊ በአሁኑ ሰዓት በየመን ድንበር ላይ ይገኛል። ወደየት ለመሄድ ነው? ወደ ሳውዲ አረቢያ ለመግባት ግን አሁን አሁን ባሉበት ሰዓት ግን እጅግ በጣም ትልቅ ችግር ውስጥ ነው ያሉት። በተለይ በተለይ የመኒዎቹ እነዚህን ኢትዮጵያዊ ኢትዮጵያዊ የሆኑ ዜጎችን ከዚህ ማስወጣት አለብን ብለው መኖሪያቸውን ድንኳን የሰሩበትን ይሄ መጠለያቸውን ሁሉ በሳት እያነደዱት ይገኛል። በሳት እያቃጠሉት ይገኛል። መኖር የለባቸውም መጥፋት አለባቸው ወደ ሀገራቸው መመለስ አለባቸው ብለው ወስነዋል። ለመሆኑ ይሄ የሆነው ለምንድን ነው? በእኛው በራሳችን በኢትዮጵያኖች ችግር። ታስታውሱ ከሆነ ከቀናት በፊት አንድ የመኒን አንዱ ሀበሻ ሊመታው እያሯሮጠው ሲወድቅ ያሳያል። ያ ቪዲዮ ከተለቀቀ በኋላ ነው ይሄ ሁሉ ችግር የመጣው። ከዛም ማለፍ ሲል የእኛ ኢትዮጵያኖች በየመን ውስጥ ግሩፕ ፈጥረው ኦሮሞ፣ አማራ፣ ትግሬ ምናምን ብለው መሳሪያ ክላሽ ታጥቀው የሚንቀሳቀሱ በርካታ ሰዎች አሉ። ይህኛ የራሳችን ሀበሾች ማለት ነው። መሳሪያ ታጥቀው የሚዘርፉ፣ የሚቀሙ፣ የሚገሉ ያልፍልኛም ብሎ የመጣን ኢትዮጵያዊ አግተው ገንዘብ የሚቀበሉ ኦሮሞ አማራውን አማራ ኦሮ አረንዶም አሁን ያቀርቷን ኦሮሞ ኦሮሞን ያግታን አማራም አማራን ያገታን ትግሬም ትግሬን እያገተ ገንዘብ የሚያገኝበትን ብቻ ይሁን ማገት ጀምረዋል። ታዲያ ይህንን የተመለከቱ የመኔዎች እንዴ፣ ምንድን ነው የምንጠብቀው? እንደዚህ እስከ አፍንጫ ታጥቀው ድንበር ውስጥ ድንበሩ እንዳለ አጥለቅልቀውታን። ስለዚህ እኛም ለመኖር ያሰጋናል። የመን የለችም ጠፍታለች፣ አጥፍተዋታን አሉ። ስለዚህ መውጣት አለባቸው ተባለ። ይህው አሁን በገፍ ስቃይ ውስጥ ገብቷል ህዝቡ። እዛ ሕፃን አለ፣ አዛውንት አለ፣ የታመመ አለ፣ ሴት አለ፣ ምን አለ ኢትዮጵያዊ ስንባል በይሄርንበት ችግር ነው የምንፈጥረው። በግለሰቦች ችግር ይሄ ሁሉ ከሀምሳ ሺህ የሚበልጥ ዜጋ እየታመሰ ነው ያለው። አያሳዝንም? አያሳፍርም? ሰው ስደት መጥቶ በሰው ሀገር ላይ መሳሪያ ታጥቆ ዘረፋ አያስጠላም? ለዛውም ደግሞ የምዘርፈው የራስህን ዜጋ ወንድም፣ ምህን አገተ ገንዘብ የምትቀበል ሆዳም ልክስክሶች እውነት ኢትዮጵያዊ ነኝ ማለት አንዳንድ ጊዜ እያሳፈረ መጥቷል። በቅርቡ ታስታውሱ ከሆነ በሳዑዲ አረቢያ ውስጥ አንድ ኢትዮጵያዊ አሰሪውን ነው ምናምን ገደለ ተብሎ በጣም መፍለክለኪያ ጠፍቶ ሰውስ ተጨንቆ ነበር። በቃ አንድ ሰው ባጠፋው ጥፋት ስንቶች እስር ቤት ገቡ፣ ስንቶቹ እስር ቤት ገቡ። በጣም ብዙ ከ22 ሺህ በላይ ተይዞ ከግማሽ በላይ የሚሆነው ኢትዮጵያዊ ነበር የተያዘው። ያን አልበቃ ሲል ደግሞ እንደገና ደግሞ ድጋሜ አሁን በቅርብ ደግሞ እንድ ገደሉ ተብሎ ሁለት ኢትዮጵያኖች በቁጥጥር ስር ውለዋል። እየታመሰ ነው። መቼ ነው ከመግደልና ከመገዳደል የምንወጣው? የመጣችሁት ለስራ ነው ወይስ ለወንጀል ነው የመጣችሁት? እኔ እኮ አንዳንድ ጊዜ ግራ ይገባኛል። ወደዚህ ሀገር የመጣችሁት ለመሆኑ መጀመሪያ ለምንድን ነው? አላማችሁ ምን ነበር? እንዲህ በጣም እኮ ነው የሚገርመው። አብዛኛው ኢትዮጵያዊ ሕገ ወጥ በሆነ ስራ ላይ ነው የምታገኘው፣ ህጋዊ በሆነ ስራ አይደለም። እንዲህ በእናንተ ምክንያት ስንቱ ቆይ፣ የዚህን ያህል ልብ ካላችሁ አሁን የመን ላይ ቁጭ ብላችሁ መሳሪያ ገዝታችሁ ታጥቃችሁ ወገን ምንም የሌለውን እኮ ነው ደግሞ ያለውን እንኳ ቢሆን ጥሩ ነው። ገና ያልፍልኛም ብሎ ወደ ሳውዲ የሚመጣን አንድ ሚስኪን አግታችሁ የአባቱን መሬት አሽጣችሁ የአባቱን ቤት አሽጣችሁ ገንዘብ ከምትቀበሉ የዚህን ያህል ልብና ድፍረቱ ካላችሁ ኢትዮጵያ ውስጥ ስንት ባለሀብት አለ? የሚታገት ስንት የባለሀብት ልጅ አለ? ለምን እዛ ሄደህ አታገትም? ምን አረገ ይሄ ምስኪን እንዳንተ ገና ሰርቼ ያልፍልኛን ቤተሰቦችን ረዳለሁ ብሎ የመጣን ሰው ጭራሽ የቤተሰቦቹን ሀብትና ንብረት አሽጠህ የምትቀማ ስግብግብ ቆሻሻ፣ ለምን ኢትዮጵያ ላይ ይህን አትሞክረውም? ሄደህ ኢትዮጵያ ላይ አድርገው። አለ ብዙ የመንግስት ባለስልጣን ገንዘብ ያካበተ የመንግስት ለምን አታግትም? እዛ ሄደህ ልብ ካለ ይሄ ነው። ሸፍተህ መኪናም እያስቆምክ እየዘረፍክም እዛው ለምን አትበላ? ምን አረገ ይሄ ባህር አቋርጦ ስንት መከራውን አይቶ የመን የገባን ሰው ጠብቀህ ለመዝረፍ የምትሯሯጠው? እረ ሀበሻ እውነት እንዶ! ሀበሻ ሲባል መቼም ሀበሻ ያለበት አካባቢ ሰላም የለውም። እውነት ለመናገር የለውም፣ አብዛኛው የለውም። በተለይ ወደ አንድ አካባቢ እኔ ስመጥቀስ አልፈልግም። የሆነ አንድ ጎጥ አለ፣ በቃ የሚመጡት ለህገወጥ ስራ ብቻ ነው። ሌላ ምንም አይሰሩም። መጥተው ህገወጥ ስራ ነው የሚሰሩት በእነሱ ምክንያት ግን ብዙ ሰው እየታፈሰ ብዙ ሰው መከራውን ያህል፣ ጭራሽ አሁን ሳውዲ አረቢያ ላይ ወደ ገጠሩ አካባቢ መስሪያ የለም። እኒህም የግመል ስራ የሚሰሩ ሰዎች አሁን አቁመዋል። በህገወጦቹ ምክንያት የተነሳ መስሪያ አጡ። እንግዲህ እንደዚህ አይነት ዜጋ ነው ይዘን የምንጓዘው። ስለዚህ እባካችሁ እባካችሁ እባካችሁ እባካችሁ ወደዚህ ሀገር የምትመጡ ሰዎች እረ እባካችሁ እረ የሌላውንም ህይወት አታበላሹ። ከመግደል ውጭ ሌላ አታቁም እንዴ! እኔ ምን አይነት ፍልጥ ጭንቅላት ቢኖራችሁ ነው? ምን አይነት አስተሳሰብ ቢኖራችሁ ነው? ግን ወገናችሁን የምትገሉ በየመን እኮ በጣም ብዙ ኢትዮጵያዊ እኮ የሚሞተው እኮ በእኛው በሐበሻዎች እንዲህ እየታገተ ነው እኮ፣ መሳሪያ እስከ አፍንጫ ታጥቀው በሚዞሩ ነው። አንተ ኦሮሞ ነህ አንተ አማራ ነህ እያለ መንገድ ላይ ዝም ብሎ ሰው የሚገለው ታዲያ የመኔዎቹ ምን ያደርጉ? ለራሱ ዜጋ የማይራራ ማህበረሰብ ነገኛን ያጠፋናም ብለው ጭራሽ እዚህ በስደተኛ መልክ እንዲቀመጡ ተፈቅዶላቸው በስነስርዓት ይኖሩ የነበሩ አሁን ጭራሻን አካባቢ ለቀው እንዲወጡ ተደርገዋል። ጎበዝ፣ አንዳንዴ እኮ በህገወጥ መንገድ ብቻ አከብራለሁ ማለት ትክክል አይደለም። ብዙ እኮ ወንድሞቻችን አልቀዋል፣ ጠፍተዋል፣ በህገ ወጥ ስራ እንሰራን ብለው ብዙ የምናውቃቸው ልጆች ሙተዋል፣ አካለ ጎደሎ ሆኗል፣ በጥይት ተመተው ስንት ዓመት ተፈርዶባቸው በእስር ቤት የሚማቅቁ ብዙ ልጆች አሉ። በህገ ወጥ መንገድ መቼም ያልፍልኛም ብሎ መስራት ራስን አደጋ ውስጥ ማጋለጥ ነው። ስለዚህ እባካችሁ በእንደዚህ አይነት ስራ የተሰማራችሁ ሰዎች ተው። ይቺ ሳኡዲ ውስጥ ሰው ገልህ፣ በፍጹም አታመልጥም፣ በፍጹም አትወጣም፣ ወዴትም አትወጣም፣ ወዴትም አታመልጥም። መቀበሪያ እዚሁ ነው የሚሆኑ። ስለዚህ ከስሜታዊነት ውጡ። አንዳንዴ እኮ ሰው ንቆ ማለፍም እኮ ጥሩ ነገር እኮ ነው። ግዴታ መግደል ነው እንዴ? በቃ ስቀህ ማለፍ ነው። የመጣኸው ለስራ እስከሆነ ድረስ ንቀህ ማለፍ ነው። ስለዚህ እባካችሁ፣ እባካችሁ የሌላውንም ህይወት አታመሰቃቅሉ። የቤተሰቦቻችሁንም ልብ አትስበሩ። ህይወታችሁንም የራሳችሁን አታሳጥሩ። ይሄ የእኔ መልእክት ነው። ስለዚህ እባካችሁ እባካችሁ ተው፣ ምስኪኑ ማህበረሰብ ይኑርበት ለማለት ነው። በተረፈ በያላችሁበት ሰላማችሁ ብዛ። መልካም ጊዜ።